ሰላም ጤናስጥልኝ ወደ ቻናላችን ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ስትጀምሩ የዩቱብ አልጎሪዝም ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የቼልሲንና የቶትንሃምን የጨዋታ መርሃ ግብር የምንመለከት ይሆናል። ቼልሲ እንግዲህ ቶትንሃምን ከሜዳው ውጪ ተጉዞ አንድ ለባዶ በሆነ ውጤት አሸንፎ መጥቷል። ዣኦ ፔድሮ በጨዋታው ላይ ብቸኛዋን ጎል ለቼልሲ ማስቆጠር የቻለ ተጫዋች ነው። ከዛ ባለፈ ግን እንግዲህ ቼልሲ አሁንም በቶተናም ላይ ያለውን የበላይነት ያስቀጠለበት የጨዋታ መርሃ ግብር ነው። እንግዲህ ለተከታታይ ለአምስተኛ ጊዜ በዚህ የጨዋታ መርሃ ግብር በድጋሚ ቶተናምን በማሸነፍ በቶተናም ላይ ያለውን የበላይነት ያጠናከረበት የጨዋታ መርሃ ግብር ነበር። እንግዲህ የአሰልጣኝ ኢንዞ ማሬስካ ቡድን በዚህ ጨዋታ ላይ ሲያሸንፍ ልክ በባለፈው ሳምንት ከሰንደርላንድ ጋር በተደረጉ ጨዋታ ላይ ክለቡ ላይ ሲነሱ የነበሩ ጥያቄዎች ነበሩ። በተለይም ዶሚኔት ከማድረግ አንጻር ወይም ደግሞ ጨዋታውን ከመቆጣጠርና እንዲሁም ደግሞ በተደጋጋሚ የግብ ሙከራዎችን ከማድረግ አንጻር ከፍተኛ ጥያቄ ሲነሳበት ነበረ። ያንን በትክክል እዚህ ጨዋታ ላይ እንደቀረፉት ነው የተመለከትነው። ምክንያቱም በጨዋታው ላይ ሚቼልሲ እንዳየነው 52 በመቶ የኳስ ቁጥጥር ነበረው። 15 ሙከራዎችን ሞክረው ከ15ቱ 3ቱ ዘጠኙ ኢላማቸውን የጠበቁ ነበሩ። በአንጻሩ ደግሞ በቶተንሃም በኩል ሶስት ሙከራ ሞክረው አንድ ብቻ ነው ኢላማን የጠበቀ ሙከራ ማግኘት የቻሉት። ኤክስፔክትር ጎላቸው የቼልሲ ሶስት ነበር። ቢያንስ በዚህ ጨዋታ ላይ ሁለት ጎል ወይም ሶስት ጎል ማስቆጠር ይጠበቅባቸው ነበር እንደማለት ነው። ቶተንሃም ግን እዚህ ጨዋታ ላይ ዜሮ ነጥብ አንድ ነበር የነበራቸው ኤክስፔክትር ጎል እና እዚህ ጨዋታ ላይ በፍጹም ጎል እንዲያስቆጥሩ ወይም ደግሞ ኳስና መረብን እንዲያገናኙ አይጠበቅባቸውም ነበር። አይጠበቅባቸውም ነበር ስል ሜዳ ላይ ከነበራቸው እንቅስቃሴ አንጻር ምክንያቱም ዜሮ ነጥብ አንድ ኤክስፔክትር ጎል ማለት በጣም ደካማ የሚባል ቁጥር መሆኑን የሚያሳይ ነው። ከዛ ባለፈ በጨዋታውም ላይ የሞከሩት ሶስት ሙከራ ብቻ ነው። በቼልሲ ግን በጣም በፍጹም ተበልጠው ነበር። ቼልሲ እንግዲህ በተደጋጋሚ ወደ ተጋጣሚያቸው የግብ ክልል ሲደርሱ እንደነበረ አይተናል። እንግዲህ በዚህ ጨዋታ ላይ በተለይም ደግሞ በባለፈው በካራቦ ካፕ ሲጫወቱ ከነበረው አሰላለፍ ደግሞ ዋና ዋና ተጫዋቾቻቸውን ወደ ሜዳ እንዲገቡ በማድረግ ለነዚህ ተጫዋቾች የበለጠ የጨዋታ ጊዜን የሰጡበት ደቂቃ ነበረ በአሰልጣኝ ኤንዞ ማሬስካ ስር የተመለከት ነው። እንግዲህ ሮበርት ሳንቼዝ በዚህ የጨዋታ መርሃ ግብር ላይ በግብ ጠባቂነት ጀምሯል ልክ እንደተለመደው ሁሉ በቼልሲ በኩል ማለት ነው። ከዛ ባሻገር ደግሞ በተከላካይ መስመር ላይ ማርኮ ኩሬያ፣ ቴርቮ ቻሎባ፣ ዌስሊ ፎፋና ና ማሎ ጉስቶ ወደ ሜዳ ገብተዋል። እንግዲህ ከዚህ ቀደም ቻሎባ ና አቼምፖንግ በተከታታይ ጨዋታዎች አራት አምስት ጨዋታዎች ላይ ሲጣመሩ እንመለከት ነበረ። ይህንኛው ጨዋታ መርሃ ግብር ግን ፎፋናን ከቻሎባ ጋር አሰልጣኙ ይዞ ማሬስካ ያጣምሩበት ነበር። ማሎ ጉስቶ በዚህ ጨዋታ ላይ በቋሚነት ጀምሯል። ሞይሰስ ካይሴዶ ከአጠገቡ ደግሞ ሬሲ ጀምስ ነበር ወደ ሜዳ የገባው። እንግዲህ ሬሲ ጀምስ አንዳንዴ በኢንቨርትድ አማካኝነት ሚና ይጫወታል እና እዚህ ቦታ ላይ ደግሞ ይህንን ተጫዋቹ አሰልጣኙ አሰልፈውታል። ከፉል ባክነት ሚና ይልቅ ኤንዞ ፈርናንዴዝ የበለጠ ነፃነት ተሰምቶት ወደፊት እየወጣ እንዲጫወት ማጥቃቱን እንዲያግዝ ተፈልጎ ነው እዚህ ቦታ ላይ ተጫዋቹ የተሰለፈው። አሊሃንድሮ ጋርናቾ ና ፔድሮ ኔቶ ከፊት ለፊታቸው ዦአ ፔድሮን አሰልፈው ወደ ሜዳ ገብተዋል ማለት ነው። በአንጻሩ በቶትንሃም በኩል ቪካሪዮ፣ ፔድሮ ፖሮ፣ እንዲሁ ደግሞ ኬቨን ዳንሶ፣ ሚኪ ቫንደንቨን፣ ጄድ ስፔንስ፣ ፓሊኒያ፣ ቤንታንኩር ፓፔሳር ሙሐመድ ኩዱስ ሉካስ ቤርግቫል እና ኮሎ ሙዋኒ ደግሞ በቋሚ 11 ውስጥ የጀመሩ ተጫዋቾች ናቸው። እንግዲህ ቅድም እንዳልኩት በተለይም በመጀመሪያው አጋማሽ ፍጹም የሆነውን የቼልሲ የበላይነት ተመልክተናል። በተደጋጋሚ ወደ ጎል የሚደርሰውን እንዲሁ ደግሞ የግ ሙከራዎችን በማድረግ ረገድ በመጀመሪያው አጋማሽ በይበልጥ ደግሞ የተሻለ ቡድን ሆኖ ነው የተመለከትነው። በዚህ የጨዋታ መራ ግብር ላይ እንደተመለከትነው ግን በተለይም የዚህ ቡድን እንቅስቃሴ በጣም ልዩ ነበረ። እነ ሞይሰስ ካይሴዶ ለጎል ማስቆጠሩ ቼልሲን በደንብ ሲያግዙ እዚህ ጨዋታ ላይ ተመልክተናል። ታዲያ ጎሉም ደግሞ ሲቆጠር የሞይሰስ ካይሴዶን አስገራሚ ብቃትና እሱ ደግሞ ለዚቹ ጎል መቆጠር ያበረከታትን አስተዋጽኦ መመልከት በጣም ተገቢ ነው። ዣፔሮ እንግዲህ በ31ኛው ደቂቃ ላይ በተለይም ከጥሩ የጎል ማስቆጠር ሂደት ጋር የተገናኘበትን እና እንዲሁ ደግሞ ቪካሪዮ ያወጣትን ኳስ ተመልክተን ነበር ነገር ግን ደግሞ ከሶስት ደቂቃዎች በኋላ በ34ኛው ደቂቃ ላይ እንደገና ዋ ፔድሮ ያንን ኳስ ማስቆጠር ችሏል። የቶተንሃሞች የኳስ ቁጥጥር ፖዚሽን ላይ ወይም ደግሞ ቶተንሃሞች ኳስ ተቆጣጥሮ ለማጥቃት ጥረት እያደረጉ በነበረ ሰዓት ላይ ነው እንግዲህ ኳሱን የተቀሙትና ከዛ ሞይሰስ ካይሴዶ ጥሩ አቋቋም ላይ ቆሞ ለነበረው ለ ዣዎ ፔድሮ ኳሱን ያቀበለው፣ ዣዎ ፔድሮ ጎል አስቆጥሯል። እንግዲህ እንደምታውቁት ነው ዣዎ ፔድሮን በተመለከተ ብዙ አይነት ሀሳቦች ይነሳሉ። በብራይተን ተጫዋቹን ስናውቀው በጣም አስገራሚ ፐርፎርማንስን የሚያሳይ ተጫዋች ነው። ከዛ ባለፈ ደግሞ በተለይም ይሄንን ተጫዋች በተመለከተ በባለፈው የዓለም የክለቦች ዋንጫ ላይ ከዚህ ክለብ ጋር ጥሩ ጊዜን ሲያሳልፍ ለቼልሲም የዋንጫ ማሸነፍ ግስጋሴ ትልቅ አስተዋጽኦን ያበረከተ ተጫዋች ነበር። ዘንድሮ ግን በፕሪሚየር ሊጉ በተለይም ጥሩ ጅማሮን እያደረገ አይደለም። ምክንያቱም እንደ አንድ ፊት መስመር ተጫዋች ጎሎችን እንዲያስቆጥር ጎሎችን እንዲያመርት ይጠበቅበታል። እኔም አንድ ፕሮግራም ሰርቼ እንደነበር አስታውሳለሁ። በባለፈው ዓመት ኒኮላስ ጃክሰን በቼልሲ በጀመረው ጅማሮ ምክንያት እና ኒኮላስ ጃክሰን በተከታታይ ጨዋታዎች ላይ በመጀመሪያዎቹ በዘጠኝና በአስር ጨዋታዎች ላይ ጎሎችን በማስቆጠር በጣም የተዋጣለት ተጫዋች እና ደግሞ እንደነ ኮል ፓልመር ላሉ ተጫዋቾችም ጥሩ የማጥቃት እገዛን ሲያደርግ የነበረ ተጫዋች ነው። ግን ከኮል ፓልመርም ጋር በመጣመር ጥሩ የነበረው ኒኮላስ ጃክሰን እንደው ላቅ ያለ ተጫዋች ያስፈልገናል፣ ጥሩ የጎል አስቆጣሪ ተጫዋች ያስፈልገናል በሚል ነው ይህንን ተጫዋች ወደ ክለባቸው ያመጡት። ነገር ግን ዣኦ ፔድሮ ወደዚህ ክለብ ከመጣ በኋላ ያውም እንኳን ፕሪሚየር ሊጉን ምንም እንኳን የሚያውቀው ወይም ደግሞ ለፕሪሚየር ሊጉ ልምድ ያለው ተጫዋችም ቢሆን ፕሪሚየር ሊጉ ላይ ግን ጥሩ ጊዜን እያሳለፈ አልነበረም። በግሉ ጥሩ አጀማመርን አላደረገም ነበር በኋላ ላይ ግን ደግሞ በዚህኛው ጨዋታ ላይ ጎል ማስቆጠሩ የተጫዋቹን ስነልቦና ከማነቃቃት እንዲሁም ከማነሳሳት አንጻር ያሁን በዚህ ትልቅ የደርቢ ጨዋታ ላይ ደግሞ ጎል ማስቆጠሩ በጣም ተጫዋቹን እንዲደነቅ የሚያደርገውም ነገር መሆኑንም ማንሳት በጣም ተገቢ ነው እና እዚህ ጨዋታ ላይ የሞሰስ ካይሴዶን አሲስት ተመልክተን እሱ ደግሞ ጎል ያስቆጠረበት ሁኔታ በጣም የሚያስገርም እና በአጠቃላይ ደግሞ ጨዋታው ላይ ጥሩ ተጽዕኖ ፈጣሪነታቸውን ያሳዩበት እንደነበረም ተመልክተናል በቶተናሞች በኩል ጎል ሲቆጠር በጣም ግልጽ የሚባል ስህተት ነበር። ምክንያቱም እነሱ እያጠቁ በነበረበት ሰዓት ከነሱ ወደ ማጥቃት ሲደረግ ከነበረው ትራንዚሽን ነው ቼልሲ ደግሞ ከመከላከል ወደ ማጥቃት ሽግግር በማድረግ ይን እንኳስ ወደ ግብነት መቀየር የቻለው እና እዚህ ጨዋታ ላይ ለነበራቸው ተጽዕኖ ፈጣሪነትም ያችን ጎል ማስቆጠራቸው በጣም ተገቢ ነበር ብዬ አምናለሁ። ከዚህ ጎል መቆጠር በኋላ እውነት ለመናገር በሁለተኛውም ማጋማሽም ቢሆን ቼልሲ ያንኑ የበላይነቱን ነው አጠናክሮ የቀጠለው። በተደጋጋሚ ጊዜ ጎሎችን ለማስቆጠር ሙከራዎችን ያደርጉ ነበረ። ወደ ፍጹም ቅጣት ምትግብ ክልል ውስጥ በመግባት በጣም ጥረታቸው ከፍ ያለ ነበር። በተለይም ደግሞ በባለፈው ሳምንት በሰንደርላንድ ከተሸነፉበት ጨዋታ እዛ ጨዋታ ላይ የነበሩ አንዱ ጥያቄ ቼልሲ ኳሱን ይቀባበላል ግን ደግሞ ወደ ጎል ሙከራነት እነዛን ለመቀየር የተቸገረበት ነበረ። ኢቨን ሙከራዎችን ቢኖሩ አኪሮ የሳቸውን የጠበቁ ናቸው ወይ ወይም ደግሞ የኮንቨርዥን ሬታቸው የአፈጻጸም ሬታቸው የተሻለ ነበረ የሚል ጥያቄ የተነሳባቸው ነበሩ። ይሄኛው ጨዋታ ላይ ግን ልክ የወልቭሶ የካራቦ ካፕ ጨዋታ ላይ እንደተመለከት ነው ቼልሲ ብዙ ኤክስፔክትድ ጎል ነበረው። ያንን ብዙ ኤክስፔክትድ ጎል ደግሞ ወደ ሙከራነትና ወደ ግብነት ለመቀየር ከፍተኛ ጥረት ሲያደርጉ ነበር የተመለከት ነው። እና ይሄ ጨዋታም እንግዲህ በቼልሲ በኩል እንዲህ አይነት ፍጹም የበላይነት የወሰዱበት እንደነበረም ጭምር ተመልክተናል። እንግዲህ እዚህ ጨዋታ ላይ አንድ ሳናነሳ ማለፍ የሌለብን ከይሴዶን የተመለከተ ጉዳይ ነው። ስለ ካይሴዶ ከዚህ ቀዳምን ፕሮግራም ስሰራ የቼልሲ የልብ ምት ነው በቃ የቼልሲ የልብ ምት ተጫዋች ነው ብዬ ስለዚህ ተጫዋች ስናገር ነበር እና እዚህ ላይም በጣም ምርጥ ብቃቱን ነው ማሳየት የቻለው። ምክንያቱም በጨዋታው ላይ እንግዲህ የነበረውን የጎል ኢንቮልቭመንት ቅድም ዣፔሮ ላስቆጠራት ጎል የነበረውን ኢንቮልቭመንት ወይም ማስተዋጽኦ ስነግራችሁ ነበር። ከዛ ባለፈ ግን እንደዚሁ የመጀመሪያው አጋማሽ ከማብቃቱን በፊት በነበሩ ደቂቃዎች ላይ በጣም ግሩም እንቅስቃሴ ነበር የነበረው። አስረኛው ደቂቃ አስራ አንደኛው ደቂቃ ገደማ ላይ የነበረውን የተጫዋቹን እንቅስቃሴ እናስታውሳለን። እዚህ ጨዋታ ላይ እንግዲህ በአጠቃላይ ሰላሳ አምስት ኳሶችን ማቀበል ችሏል። ሰባቱ ደግሞ ፕሮግረሲቭ ፓሶች ነበሩ። በዚህም ሁለተኛ ደረጃ ላይ መቀመጥ ችሏል፣ ፕሮግረሲቭ ፓሶችን በማቀበል ማለት ነው። ከዛ ባለፈ ደግሞ አስራ አምስት የመከላከል አክሽኖችን ወይም ደግሞ እርምጃዎችን ወስዷል። በዚህም አራተኛ ደረጃ ላይ በጨዋታው ተቀምጧል። በቢውልዳፕ በነበረው አስተዋጽኦ ደግሞ እንግዲህ አስራ አንድ የቢውልዳፕ እንቅስቃሴዎች ላይ ተሳትፎውን አድርጓል ማለት ነው እና ጎሉም ሲቆጠር እንደተመለከትነው ኳሱን ያስጣለበት መንገድ እና ደግሞ የነበረው ንቃተ ሕሊና በጣም በፍጥነት ሄዶ ነው ወዲያውኑ ኳሱን ሄዶ ዦአ ፔድሮ ጋር ኳሷን እንድትገናኝ ያደረገው ወይም አሲስት ያደረገለት እዚህ ቦታ ላይ እንዲገኝ የምትጠብቁት ተጫዋች አይደለም። ግን ታታሪነቱ በጣም የሚያስገርም ነው። የነበረው አጠቃላይ እንቅስቃሴ በጣም ድንቅ ነው እና ሚኪ ቫንደንቨንን ያንን ኳስ ያስጣለበትና የቀማበት ሁኔታ ቼልሲ በዚህ ጨዋታ ላይ ወሳኝ የሆነውን ሶስት ነጥብ እንዲያገኝ እድል የሰጠው ሆኖ ተመልክተናል እና በጣም ልዩ የሆነ ፐርፎርማንሱን እዚህ ጨዋታ ላይ ሞይሰስ ካይሴዶ አሳይቷል። ሁልጊዜ ሞይሰስ ካይሴዶ በቼልሲ ውስጥ እስካለ ድረስ ወይም ሜዳ ላይ እስኪጫወት እስከተመለከት ነው ድረስ ተጫዋቹ ጥሩ ፐርፎርማንስ ከማሳየት ወይም ደግሞ ያለውን ሜዳ ላይ ከመስጠት ወደ ኋላ የሚል ተጫዋች አይደለም። በጣም ታታሪ ነው። ብዙ የሜዳ ክፍሎችን ያካልላል፣ እንዲሁ ደግሞ ከዛም በተጨማሪ እንደዚህ አይነት የግብ ማግባት እድሎችን የሚፈጥር ተጫዋች ነው። ብዙ ጊዜ ሞይሰስ ካይሴዶ ሲባል ጭንቅላታችን ላይ የሚመጣው በጣም ፋውለኛ ሸርተት የሚወርድ እንደዚህ አይነት ተጫዋች መሆኑን ነው። ግን ደግሞ ከዚህም የተለየ በጣም ትልቅ ኳሊቲ፣ ትልቅ የሆነ ብቃት ያለው ተጫዋች መሆኑን እዚህ ጋር በደንብ ማንሳት ያስፈልጋል ማለት ያክል ነው ከዚህ ተጫዋች ጋር ተያይዞ ከዛ ባሻገር ግን በተለይ ደግሞ ድሉ ለቼልሲ ምን ማለት ነው የሚለውንም ነገር ደግሞ እንደዚሁ መመልከት ይኖርብናል። እንግዲህ ቼልሲ ይህንን ጨዋታ በማሸነፉ ምክንያት ከዘጠነኛ ደረጃ በአንድ ጊዜ ወደ አምስተኛ ደረጃ ከፍ እንዲል አድርጎታል ማለት ነው በ17 ነጥቦች ከራሱ ከቶተናም ጋር እኩል 17 ነጥብ ይይዝና ከዛ በጎል ክፍያ ተበልጦ አምስተኛ ደረጃ ላይ ይቀመጣል። በእርግጥ ሰንደርላንድ ሰኞ ለት ጨዋታውን ያከናውናል። ማንቸስተር ሲቲ ደግሞ እሁድ ለት ነገ ማለት ነው ከቦርነመስ ጋር እንደዚሁ ጨዋታውን የሚያከናውን ነው የሚሆነው። ምናልባት እነዚህ ክለቦች ሲያሸንፉ ደረጃው ዝቅ ሊል ወይም ደግሞ ሊወርድ ይችላል። ግን አሁን ባለበት ሁኔታ ይህንን ጨዋታ ማሸነፉ የበለጠ ቼልሲ እንግዲህ ያስቡት በደረጃ ሰንጠረሹ ዘጠነኛ አስረኛ ላይ እየተቀመጠ የነበረ ሚድ ቴብል ላይ ተቀምጦ እየተመለከትነው ቡድን ነበር። አሁን የበለጠ ደረጃውን እንዲያሻሽል እድል የሰጠው ጨዋታ ነው። ቼልሲ ልክ በዚህም የውድድር አመትን ቢሆን እንደተመለከት ነው ምናልባትም ደግሞ ቶፕ ፎር ገብቶ ሊያጠናቀቅ የሚችል ቡድን ከዛ ባለፈ እንደውም አንዳንዶች ለዋንጫ ሲፎካከር ልንመለከተው የሚችል ቡድን እንደሆነ በተደጋጋሚ ጊዜ ሲያነሱ ቆይተዋል። ግን ደግሞ አጫወቱ ጥሩም ቢሆን ፐርፎርማንሱም ጥሩም ቢሆን የአምነው ፋክተር ደግሞ ተከትሎት የመጣና በየጨዋታዎቹ ላይ የምንመለከተው ቼልሲ የተለያየ አይነት ፐርፎርማንስ የሚያሳይ አንዳንድ ጨዋታዎች ላይ በጣም ግሩም ብቃት በጣም አስገራሚ ብቃት ያሳይና ሲያስገርመን እንመለከታለን። አንዳንድ ጨዋታዎች ላይ ደግሞ ልክ እንደ ባለፈው እንደ ሰንደርላንዱ ጨዋታ አይነት ወይ ደግሞ እንደ ማንችስተር ዩናይትዱ እንደ ብራይተኑ ጨዋታዎች አይነት በጣም ለየት ባለ ፐርፎርማንስ ወይም ደግሞ ከጠበቅነው በታች ሆነው ቼልሲን የምንመለከትባቸው የጨዋታ መርሃ ግብሮች አሉ እና ቼልሲ ወጥነቱን ማስቀጠል ላይ ነው እንግዲህ አንድም ጥያቄ የሚነሳበት እንጂ ከዚህ ከሜዳ ላይ ፐርፎርማንስ ጋር ተያይዞ ወይም ደግሞ ቼልሲ የሜዳ ላይ እንቅስቃሴውን በተመለከተ የኮንሲስተንሲ ወይም ደግሞ የወጥነት ጥያቄ ካልሆነ በስተቀረ በቼልሲ ላይ እንደዚህ አይነት ሀሳቦችን ብዙም አናነሳም። ስለዚህ ይህንን ወጥነት ለማስቀጠል ደግሞ እንደዚህ አይነት ትልልቅ የጨዋታ መራ ግብሮችን ማሸነፍ በጣም አስፈላጊ ነው እና ሊቨርፑልን በዚህ ዓመት ሲያሸንፉ ተመልክተናል። አሁን ደግሞ ቶትንሃምን ማሸነፍ ማለት ለዚህ ክለብ የሚሰጠው የስነልቦና ተነሳሽነት ቀላል የሚባል አይደለም። በካራቦ ካፕ የሩብ ፍጻሜ ተፋላሚ ሆነዋል። ካርዲፍ ሲቲን ይገጥማሉ። ቢያንስ የሆነው ዋንጫ ለማሸነፍ ጥሩ ጉዞን እያደረጉ ነው። በአውሮፓ ቻምፒዮንስ ሊግ እየተደረጉ ባሉ ጨዋታዎችም ላይ ጥሩ ግስጋሴን እያደረጉ እየተመለከት ናቸው እንገኛለን አያክስና ቤኔፊካን አሸንፈው ማግኘት ከሚገባቸው ዘጠኝ ነጥብ ስድስቱን ማሳካት ችለዋል። ይሄም ደግሞ ጥሩ የሚባል ጉዞን እያደረጉ ስለመሆናቸው ምልክት የሚሰጠን ነገር ነው። ግን ደሞ አሁንም ከወጥነት ጋር ደግሞ ቼልሲን አያይዞ ማንሳት በጣም አስፈላጊ ነገር ነው። ስለዚህ ይሄም ጨዋታ ላይ ማሸነፋቸው በጣም ጥሩ የሆነ ጉዞን እንዲያደርጉ፣ ከዚህ በኋላ ላሉ ጨዋታዎች በስነ ልቦና ረገድ በጥሩ መንገድ እንዲነሳሱ የሚያደርጋቸው ነው። ልክ ከኢንተርናሽናል ብሬክ ሲመለሱ ከባባድ ጨዋታዎችን ማድረጋቸው አይቀርም። በቻምፒየንስ ሊጉ እነ ባርሴሎናን እንዲሁ ደግሞ በፕሪሚየር ሊጉ እነና አርሰናል ያሉ ቡድኖችን ሲገጥሙ እንመለከታለን እና ያ ደግሞ የክለቡን ትክክለኛ አቋም ለመፈተሽ ምናልባትም ሪል ሴናሪዮ ሊሆን ስለሚችል እንዲህ አይነቶቹን ትልልቅ ጨዋታዎች ደግሞ ቼልሲ በመወጣቱ የበለጠ ክለቡን በማሸነፍ ሜንታሊቲ ወይም በማሸነፍ ስነ ልቦና ውስጥ እንዲቆይ ያደርገዋል ማለት ነው እና ጨዋታው ማሸነፋቸው በጣም ትልቅ ፋክተር አለው፣ በቀጣይ ለሚመጡ ጨዋታዎች በቼልሲዎች በኩል የተመለከትነው እንዲህ አይነቱን ነገር ነው። ያው ትላንትና በነበረኝ የፕሪማች ዳሰሳ ወይም ደግሞ የቀድመ ጨዋታ ዳሰሳ ላይ ስናገረው ነበር ቼልሲ ጥሩ ይከርድን ያለው ቶተና በሚገጥምበት ጊዜ እዚህ ሜዳ ላይ የመጣ እንኳን እንዴት አይነቱ ውጤቶችን ሲያስመዘግብ እንደነበረ ስናነሳ ነበር አራት ለሶስት የተጠናቀቀውን ጨዋታም እንደ ማሳያነት አንስቼ ነበረ። ቼልሲ አራት ለሶስት በሆነ ውጤት ያሸንፈውንና ኤንዞ ፈርናንዴዝ ጎል ያስቆጠሩበት ከሜዳ ውጪ ቼልሲ በጣም ደማቅ ጊዜን ያሳለፈበትን ጨዋታ ስናነሳ ነበር እና እንዲህ አይነቱ ምሽት ላይ ደግሞ ቼልሲም ቶተናምን ሊያሸንፍ እንደሚችል አንድ ሲጠበቅ የነበረ ጉዳይ ነው። በጨዋታው ላይም ብዙዎች ግምታቸውን ሲያስቀምጡ ቼልሲ ከዚህ ቀደም ከቶተናም ጋር ሲጫወት ከነበረው የበላይነትና ከሚወስደው ዶሚናንስ አንጻር እዚህ ጨዋታ ላይ በእርግጠኝነት የሚያሸንፍበት እድል በጣም ሰፊ ነው የሚሉ ሀሳቦችን ሲያነሱ ነበረ። ያው የተባለው ነገር አልቀረም እንግዲህ በስተመጨረሻም ቼልሲ ሲያሸንፍ ተመልክተናል። ለቶተንሃም ሆትስፐርስ ግን ይሄ አሁንም ከወጥነት ጋር የሚነሳባቸው ችግር በጣም አጠያቂ ሆኖ ነው እየቀጠለ የሚገኘው። እንግዲህ ሁልጊዜ ቶተንሃምን ስናነሳ ወይ ደግሞ ቶተንሃምን ስንመለከት፣ አምናም ቢሆን ካቻምናም ከዛም በፊት በነበሩት ጊዜያት ክለቡ የወጥነት ጥያቄ በጣም የሚነሳበት ክለብ ነው። በቃ ወጥነቱ ላይ እንዴት ነው ማሻሻል ያልቻለው? ለምሳሌ ዘንድሮ የሆኑ ጨዋታዎችን ያሸንፋል፣ ከዛ ግን ደግሞ የሆኑ ጨዋታዎች ላይ ሲሸነፍ ወይ ደግሞ ነጥብ ሲጥል እንመለከተዋለን። ያለ ክለቡ ደጋፊዎችም የሚያስደስት አይደለም። አሁን እዚህ ጨዋታ ላይ ቢያንስ እነሱ ይህንን ጨዋታ አሸንፎ ከእንደገና ደግሞ ስለ ዋንጫ ፉክክርም እኮ አንዳንድ ቦታዎች ላይ ስንመለከት ነበር። ምናልባት ይህንን ጨዋታ ቢያሸንፉ ቦርነማውዝ ከሚጫወት እስከሚጫወት ሁለተኛ ደረጃ ላይ መቀመጥ ይችላሉ። ከዛ ባለፈ ደግሞ ከአርሰናል ጋር አሁንም በዚህ በታይትል ኮንቴንደርነት አርሰናል የሊግ ደረጃ ሰንጠረ ሰንጠረዣናት ላይ ተቀምጠው እየመራ ነው የሚገኘው እነሱ ደግሞ ሁለተኛ ደረጃ ላይ ተቀምጠው ወይም ሶስተኛ ደረጃ ላይ ተቀምጠው የበለጠ ራሳቸውን በዛ ፉክክር ውስጥ ለማስገባት ጥረት ያደርጋሉ የሚሉ ነጥቦች ሲነሱ ነበር። ግን ጨዋታው ላይ የተመለከት ነው እንቅስቃሴ በፍጹም ይሄ ጨዋታ ለነሱ በጣም አስቸጋሪ ለእነሱ በጣም ከባድ እንደነበር ያየንበትና የተመለከትንበት ነበረ እና ቶትንሃም እዚህ ጨዋታ ላይ መሸነፉ ደግሞ አሁንም ከወጥነት ጋር ጥያቄዎች እንዲነሱበት የሚያደርግ ነው። ከዚህ ቀደም በነበሩት አሰልጣኞች በነ አንጅ ፖስቴኮግሉም ስር እንደዚህ አይነት ተደጋጋሚ ጥያቄዎች ነበሩ። የሆነ ጨዋታ ላይ ጥሩ ፐርፎርማንስ ያሳያሉ። የሆነ ጨዋታ ላይ በጣም የሚያስገርም ብቃትን ሊያሳዩ ይችላሉ። ከዛ ግን ደግሞ አቋማቸው ሲወርድ ወይ ደግሞ በውጤት ማጣት ውስጥ ሲቀጥሉ ልንመለከታቸው እንችላለን። እና ይሄም ጨዋታ ለዚህ ቡድን ለቶትንሃም አሁንም ከደረጃው ሸርተት እንዲ ያደረገው ነው። ቅድም እንዳልኩት እንደነ ማንቸስተር ሲቲ ያሉ ቡድኖች ጨዋታቸውን ሲያሸንፉ ምናልባት ከደረጃው ወርዶ ልንመለከተው እንችላለን እና ለቶተናሞ ስፐርስ በተለይም ደግሞ በጣም ጥሩ በሚባለው የቡድናቸው መከላከል ላይ ያውም ደግሞ እንደሚታወቀው ሚኪ ቫንደንቨን በባለፈው ከኤቨርተን ጋር በተደረገው ጨዋታ ሁለት የግንባር ኳሶችን ማስቆጠር ችሏል ከማዕዘን ምት። ከዛ ባለፈ ደግሞ የግንባር ኳሶችንም የሚያስቆጥር ቡድን እንደሆነ ይታወቃል እና ያንንም ያደርጋል በሚባለው ስብስብ ውስጥ ነው እንግዲህ ራሱ ሚኪ ቫንደንቨን የተሳሳተውን እና የተቀማውን ኳስ ወደ ግብነት የቀየሩት ያው ብዙ ጊዜ እግር ኳስ እንግዲህ የሞመንተም ጉዳይ ነው፣ ወይ ደግሞ የቅጽበቶች ጉዳይ ነው። አሁን ቼልሲ በጨዋታው ላይ ሙከራዎችን ለማድረግ ጥረት ሲያደርግ ነበር። ቪካሪዮ ኳሶችን ሴፍ ሲያደርግ ወይም ደግሞ ሲያድን ተመልክተናል። ግን እነዛን ኳሶችም ሴፍ ቢያደርግም ቢያድንም ያቺ አንድ ስህተት ግን ወደ ጎልነት ተቀይራ በስተመጨረሻም ጨዋታው ላይ ወሳኝ የሆነ ሶስት ነጥብ እንዳያገኙ ቢያንስ እንኳን አቻ እንዳይወጡ አድርጓቸዋል ማለት ነው እንግዲህ ከዚህ ቀደም ቼልሲ ከቶተናም ሲጫወቱ አንድ ጨዋታ ላይ እናስታውሳለን። አምና ወይም ከዛ በፊት በነበረ ውድድር አመት ላይ እንደምታስታውሱት በጣም ትልቅ የሚባለ የጨዋታ መርሃ ግብር ነበር የተከናወነው እና ቶተናሞች ኤርሊ ጎል አስቆጥረው እየመሩ ነበር። በኋላ ግን ቀይ ካርድ ተመዘገበባቸው። ከዛ በኋላ ቼልሲ ሙሉ በሙሉ ነበረ ቶተናምን ዲስትሮ እያደረገው ወይም ያጠፋው የነበረው እንደውም ሌላም ተጫዋች ቀይ ካርድ ወጣባቸውና ና በዘጠኝ ተጫዋቾች ለመጫወት ነበረ የተገደዱት ቼልሲም ያንን አድቫንቴጅ ተጠቅመው አሸንፎታል። ግን እንደዚህ 11 ለ11 እየተጫወቱም ቢሆን ቼልሲ በዚህ ጨዋታ ላይ ፍጹም የበላይነት ነበረው እና ጨዋታቸውን በእንደዚህ አይነት መንገድ ነው አሸንፈው የወጡት። ሁለቱም ቡድኖች በሳምንቱ አጋማሽ ወሳኝ የሆኑ ጨዋታዎቻቸውን ያከናውናሉ በአውሮፓ ቻምፒዮንስ ሊግ። እነዚህ ጨዋታዎች ላይ የሚያስመዘግቡት ውጤት የራሱ የሆነ ፋክተር ይኖረዋል። ግን ሁለቱም ክለቦች አንድ መናገር የሚቻለው ብዙ ኢነርጂ ብዙ ጉልበት አውጥተዋል እዚህ ጨዋታ ላይ። በሳምንቱ አጋማሽ በሚደረገው ጨዋታ ደግሞ ምን አይነት ነገሮችን ያስመለክተናል የሚለውን አብረና አብረና ያለን አሁን እንግዲህ የህዳሩ የኢንተርናሽናል ብሬክ ይመጣል ከአንድ ሳምንት በኋላ ከዛ መልስ እንግዲህ በርካታ ጨዋታዎችን የባህል መዳረሻ ጨዋታዎችን ያደርጉና ከዛ በፈረንጆቹ ገና ሰሞን የፌስቲ ፔሬድ ወይም ደግሞ የቦክሲንግ ዴይ ጨዋታዎች የሚመጡ ይሆናል። ቼልሲ አሁንም እዚህ ፖዚሽን ላይ መቆየት ይኖርበታል። በተለይ ቶፕ ፎር ለመጨረስ ቶፕ ፋይቭ ጨርሶ ትልቅ የሆነ የአውሮፓ ቻምፒየንስ ሊግ ቦታውን ለማግኘት አሁንም እዚህ ቦታ ላይ በደንብ ፋይት እያደረገ እየተፎካከረ ከዛም ደግሞ የሚቻል ከሆነ በደንብ ከፍ እያለ ወደ አራተኛ ወደ ሶስተኛ ደረጃ ከፍ እያለ መምጣት ይጠበቅበታል። ግን የሆነ ጨዋታ ላይ አሁን በፕሪሜር ሊጉ የምናየው እንደዚህ ነው። የሆነ ክለብ አንድ ጨዋታ ሲያሸንፍ ወይ ደግሞ ሁለት ጨዋታ ሲያሸንፍ፣ በአንድ ጊዜ ደረጃው ከፍ ይላል። ከታች የነበረ ቡድን ወደ ላይ ይመጣል። በአንጻሩ ደግሞ ክለቦች ሁለት ጨዋታ ወይ ሶስት ጨዋታ ሲሸነፉ በአንድ ጊዜ ከነበሩበት ደረጃ ዘጭ ብሎ ይወርዱና ወደታች ደግሞ ደረጃቸው ሲያሽቆለቁል እንመለከታለን እና ያ እንዳይሆን ቼልሲም በነዚህ በርካታ ጨዋታዎች ላይ በደንብ ውጤት ማምጣት አሁንም በተከታታይ ከባለፈው ሽንፈቱ በፊት ከሰነርላንዱ ጨዋታ በፊት በተከታታይ ሲያሸንፍ እንደነበረው አሁንም በተደጋጋሚ ጊዜ እንዲህ አይነት ነገሮችም በደንብ እያሸነፈ ደረጃውንም ከፍ ማድረግ ይጠበቅበታል። ለማንኛውም የለንደን ደርቢ ቶተናም ከቼልሲ ባረጉ ጨዋታ የበላይነቱ ወዴት እንዳመራ በግልጽ ተመልክተናል። ይህ የበላይነት አሁንም በቼልሲ በኩል እንዳለ በግልጽ የተመለከትንበት አምስተኛ ተከታታይ ጊዜ ደግሞ ወሳኝ በሆነ የጨዋታ መርሃ ግብር ቶትንሃምን ቼልሲ እንግዲህ ያሸነፈበትን መርሃ ግብር ተመልክተናል። ጨዋታውን እንዴት ነበረ? እንዴት አያችሁት? እንዴት ተመለከታችሁት? ሀሳባችሁም በኮሜንት መስጫው ላይ ልታጋሩ ትችላላችሁ። ይህ ጨዋታ ግን በጣም ለቼልሲ ወሳኝ የሚባልና ደረጃውን ደግሞ ወደላይ ከፍ ያደረገበት ስለመሆኑ ያለ ጥርጥር መናገር ይቻላል።